ሌላው ነጥብ በቤተክርስቲያናችን መዝሙረ ዳዊት እንዴት ይጸለያል፣ እንዴት ይደረሳል የሚለው የቤተ ክርስቲያናችን አባት ቅዱስ ያሬድ የዳዊትን መዝሙር ለሰባቱ ዕለታት እንዲሆን ከፍሎ አስቀምጦልናል። በሰኞ ዕለት ቤተክርስቲያናችን እንደምታዘን ከመዝሙር አንድ ጀምሮ እስከ መዝሙር 30 ያሉትን እንድንጸልይ ታስተምረናለች። በዕለተ ማክሰኞ ደግሞ ከመዝሙር 31 እስከ መዝሙር 60 ያለውን እንድንጸልይ ይነገረናል። በረቡ ከመዝሙር 61 እስከ 80 በዕለተ ሐሙስ ደግሞ ከመዝሙር 81 እስከ መዝሙር 111 ያለውን እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ዓርብ ከመዝሙር 111 ጀምሮ እስከ መዝሙር 130 ያሉትን ዝማሪዎች እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ቀዳሚት ሰንበት ወይም በዕለተ ቀዳሚ ደግሞ ከመዝሙር 130 እስከ መዝሙር 150 ያሉትን ዝማሪዎች እንድንጸልይ እንድንዘምር ቤተክርስቲያን ታስተምረናለች። በዕለተ ሁድ ደግሞ ከጸሎተ ነቢያት እንዲሁም ከማህልየ ማህሊ ዘሰሎሞን አውጣታ ቤተክርስቲያናችን እንድንጸልይ እንድንደግም ታስተምረናለች። ይህን ማድረግ ካልቻለም ቤተክርስቲያናችን ሌላ አማራጭ አስቀምጣለናለች። መቶ ሃምሳውን መዝሙር በአስራ አምስት ንጉሶች ከፋፍላቸዋለች። አንድ ንጉስ ማለት ከአንድ መዝሙር እስከ አስረኛው መዝሙር ድረስ ያለው ነው። ለምሳሌ ከመዝሙር አንድ እስከ መዝሙር አስር ያሉት ዝማሬዎች ወይም ያሉት ጸሎታት ንጉሥ ተብሎ ይጠራሉ። በልዩ ስማቸው ደግሞ ፍካሬ ተብሎ ይጠራል።